ሄሎ ሀዋሪዩ እንዴት ናቸው ዛሬ ደግሞ የፋርማሲ የሆሊስቲክ ዲሞንስትሬሽን ላይ ሊመጡ የሚችሉ ጥያቄዎችን ወይም ደግሞ ፕራክቲካል ኤግዛም ላይ ሊመጡ ከሚችሉ ጥያቄዎች መካከል አንዱ ፕሪስክሪፕሽን ሪሌትድ ኩዌስችኖች ናቸው ማለት ነው ከፕሪስክሪፕሽን ጋር በተያያዘ ደግሞ የራሱ የሆነ ጉድ ዲስፔንሲንግ ፕራክቲስ ላይ ያለ ፕሪስክሪፕሽን ኢቫሉዌሽን ፓርት አለ ማለት ነው። ሶ እሱን ሌላ ጊዜ እናያለን። ነገር ግን ዛሬ የምናየው ፕሪስክሪፕሽን ፕሮሰሲንግ ነው ማለት ነው። ፕሪስክሪፕሽን ፕሮሰሲንግ ኤንድ ስቲሙሌሽን ዊች ሚንስ ኦልሬዲ ፕሪስክሪፕሽኑ ቫሊድ ነው ሌጋል ነው፣ ወይም ደግሞ እነዚህ ቸክ የምናደርግባቸው ስቴፖችን አልፎ ፋይናሊ ኮሬክት ነው ብለን ብናስብና እዚህ ጋ ያሉ ድረጎችን እንዴት ነው ፕሮሰስ የምናደርገው የሚለውን ነው የምናየው ማለት ነው። ስለዚህ የመጀመሪያው ያው ከደሴ ሆስፒታል የታዘዘ ፔሸንትን የሚሰላም ኤጅ ቲዎኒ ኤይት ሴክስ ፊሜል ምናምን ያለው ሙሉ የተሟላ ነው ብለን ብናስብ የታዘዙ ሜዲኬሽኖች እዚህ ጋ ያሉት ናቸው ማለት ነው። ሶ እነዚህ ሜዲኬሽኖች ፕሮሰስ ማድረግ ነው ሜይንሊ ከኮስታቸው አንግል እንዴት ነው ፕሮሰስ የምናደርገው የሚለውን ብናይ ፈርስት ዋን ድረጉ ምንድነው ፕሪዶንሶሎን የታዘዘው ሰርቲ ሚሊግራም ፒኦኪ ወዲ ፎርቴን ዳይስ መልሶ ፕሪዶንሶሎን አሁንም 20 ሚሊግራም ኪወዲ ፎርቴን ዳይስ ፕሪዶንሶሎን 10 ሚሊግራም ፒኦኪ ወዲ ፎርቴን ዳይስ ን ፕሪዶንሶሎን 5 ሚሊግራም ፒኦኪ ወዲ ፎርቴን ዳይስ ይሄ ፕሪዶንሶሎን ነው ማለት ነው። ዊች ሚንስ ለ10 ቀን የመጀመሪያዎችን አስር ቀናቶች በቀን አንዴ 30 ሚሊግራም ከዛን የክስት 10 ቀኖችን አሁንም በተመሳሳይ በቀን 20 ሚሊግራም ከዛ ኔክስት ቴን ዳይስ ደግሞ 10 ሚሊ ግራም እያለ ዶዝ ሪዲስ እየተደረገ ማለት ነው፣ ወደታች ዶዙ እየቀነሰ እየቀነሰ ፋይናሊ ለ10 ቀን አምስት ሚሊ ግራም አድርጎ ይጨርሳል ማለት ነው። ፔሽንቱ ሌላው ሜዲኬሽን ኖርፍሎክሳሲሊን ነው። ኖርፍሎክሳሲሊን 400 ሚሊ ግራም ፒኦቢአይዲ ፎር ሰቨን ዳይስ ኤንድ ፌረስ ሳልፌት 300 ሚሊ ግራም ፒኦ ኤችኤስ ድረጎቹ እነዚህ ናቸው። ኮስታቸው ደግሞ ኢንዲቪዥዋል ድረግ ኮስት ፕሪዶን ሶሎን ለምሳሌ ፐርታብ ዜሮ ፖይንት ሰላሳ አምስት ሳንቲም ታብሌት ማለት ነው። ኖርፍሎክሳሲን ደግሞ ሰባ ሳንቲም ኤንድ ፌረስ ሳልፌት ደግሞ አርባ ሳንቲም ማለት ነው። ሶ እነዚህን ኢንፎርሜሽኖች በማየት ከዚህ ፕሪስክሪፕሽን አጠቃላይ ኮስቱን ዲተርማይን እናደርጋለን ማለት ነው። ስለዚህ ኮስቱን ዲተርማይን ስናደርግ መጀመሪያ ነምበር ኦፍ ታብሌት ማግኘት ይኖርብናል ማለት ነው። ስለዚህ ነምበር ኦፍ ታብሌት ስናገኝ የመጀመሪያው ፕሪዶንሶሎን ስናይ ፕሪዶንሶሎን እጃችን ላይ ያለው ፕሪዶንሶሎን ባለ አምስት ሚሊግራም ነው ማለት ነው። እዚጋ ዊ ሃቭ ፋይቭ ሚሊግራም ፕሪዶንሶሎን ስለዚህ አምስት ሚሊግራም ነው ያለም፣ አንድ ታብሌት አምስት ሚሊግራም ነው ስትሪንግ ዙ ማለት ነው። ስለዚህ የመጀመሪያው አስር ቀን የታዘዘለት ስንት ሚሊግራም ነው? ሰላሳ ሚሊግራም ማለት ነው። ስለዚህ ሰላሳው ሚሊግራም ስንት ታብሌት ማለት ነው? ሰላሳ ሲካፈል ለአምስት ማለት ነው። ስለዚህ ሰላሳ ሲካፈል ለአምስት ስድስት ይሆናል ማለት ነው። ስለዚህ የመጀመሪያ ቀን ስድስት ፍሬ ነው የሚወስደው አንዴ ማለት ነው። የመጀመሪያዎችን አስር ቀናቶች ማለት ነው። ስለዚህ በቀን የሚወስደውን ታብሌት ካገኘን ኔክስት ምንድን ነው የምናደርገው ማለት ነው? ነምበር ኦፍ ታብሌት ሲባዛ ለፍሪኩዌንሲ ሲባዛ በዱሬሽን ማለት ነው። ሶ በዚህ መሰረት ስንት ይሆናል ማለት ነው። ነምበር ኦፍ ታብሌት ስድስት ሲባዛ ፍሪኩንሲ ኪውዲ ነው፣ ሁሉም ትንስ በቀን አንዴ ማለት ነው። ስለዚህ ሲባዛ በአንድ ዘን ሲባዛ በስንት ይሆናል ማለት ነው። ዱሬሽን ቴን ዳይስ ማለት ነው። ስለዚህ ስድስት ሲባዛ በአንድ ሲባዛ በአስር ስንት ይሆናል ማለት ነው፣ ስልሳ። ስለዚህ የመጀመሪያ አስር ቀን ስልሳ ታብሌት ይወስዳል ማለት ነው። ዘ ኔክስት ቴን ዴይስ ደግሞ ምንድነው የሚሆነው አሁንም የታዘለት 20 ሚሊ ግራም ነው። 20 ሚሊ ግራም ደግሞ 20 ሲካፈል ለአምስት ሚሊግራም አራት ይሆናል። አራት ታብሌት ማለት ነው። ስለዚህ አሁን በተመሳሳይ በዚች ቦታ አራትን ብቻ እየቀየርን ነው የምንሄደው ማለት ነው። ስድስት የነበረችዋን አራት እናደርጋለን ማለት ነው። ስለዚህ አራት እናደርጋለን። አራት ሲባዛብ አንድ ሲባዛብ አስር አርባ ይሆናል ማለት ነው። ኔክስት ደግሞ አሁንም በተመሳሳይ ደግሞ ለአስር 10 ቀን አሁን መልሶ አስር ሚሊግራም ስለሚወስድ አስር ሚሊግራም ደግሞ ማለት ሁለት ታብሌት ነው፣ እጃችን ላይ ያለን ባለአምስት ስለሆነ ማለት ነው። ስለዚህ ሁለት ሲባዛ በአንድ ሲባዛ በአስር ይሆናል ማለት ነው። ስለዚህ ሁለት ሲባዛ በአንድ ሲባዛ በአስር 10 አሁንም ሃያ ይሆናል ማለት ነው። ፋይናሊ የመጨረሻዎችን አስር ቀናት ደግሞ አምስት ሚሊግራም ነው የሚወስደው። አምስት ሚሊግራም ማለት ደግሞ እጃችን ላይም ባለአምስት ስለሆነ ያለን አንድ ታብሌት ማለት ነው። ስለዚህ አንድ ሲባዛ በአንድ ሲባዛ በአስር ይሆናል ማለት ነው። ፍሪኩዌንሲው ኪው ዲ ስለሆነ ሁሉም ላይ ያለው በአንድ ነው የምናባዛው። ዱሬሽን ደግሞ ሁሉም አስር ቀን ስለሆኑ በአስር ነው የምናባዛው ማለት ነው። እነዚህ አይቀየሩም። የሚቀየሩት ነምበር ኦፍ ታብሌት ናቸው። ዶዛቸው እየቀነሰ ስለሚመጣ ማለት ነው። ስለዚህ የመጨረሻውን አስር ቀን ደግሞ በቀን አንዴ አንድ አንድ ፍሬ አስር ይሆናል ማለት ነው። ስለዚህ ቶታል ነምበር ኦፍ ታብሌት ምን ያክል ያስፈልገዋል ይሄ ሰው ብለን ስናይ እዚህ ጋ ያሉትን እንደምራለን ማለት ነው ስለዚህ እዚህ ጋር ያሉትን ስንደምር 60 ሲደመር 40 ሲደመር 20 ሲደመር 10 ስንት ይመጣሉ ማለት ነው? 100 130 ማለት ነው። ስለዚህ 130 ታብሌት ቶታል ያስፈልገዋል ማለት ነው። 130 ታብሌት ካገኘን አንዷ ታብሌት ስንት ሳንቲም ነች? 0.35 ሴንት ነች። ስለዚህ ቀጥታ 130 ሲባዛ በ35 ሳንቲም በማድረግ የምናገኘው ስንት ይሆናል ማለት ነው እዚህ ጋር 45.5 ስለዚህ 45 ብር 50 ሳንቲም ይሆናል ማለት ነው። ኮስት ኦፍ ፕሪዶን ሶሎን ኔክስት፣ ኖርፍሎክሳሲሊን ነው። ኖርፍሎክሳሲሊን አያስቸግረንም። በ400 ሚሊግራም አለን። በ400 ሚሊግራም ካለን በቀን ሁለት ጊዜ ነው። ነምበር ኦፍ ታብሌትስ የታዘዘለት እና እኛ ጋር ያለው ተመሳሳይ ስለሆነ ስትሪንግ ዙ አንድ እናደርጋለን ማለት ነው። አንድ ሲባዛ ነምበር ኦፍ ታብሌት በቀን አንድ ነው የሚያስፈልገው። አንዴ 400 ሚሊግራም ስለሆነ አንድ ታብሌት ነው የሚያስፈልገው። ፍሪኩዌንሲው ስንት ይሆናል በቀን ሁለት ጊዜ የታዘዘለት ሲባዛ በሁለት ለስንት ቀን ዱሬሽን ለሰባ ቀን ማለት ነው። ስለዚህ አንድ ሲባዛ በሁለት ሲባዛ በሰባት ምናልባት ስንት እናገኛለን ማለት ነው። አስራ አራት ማለት ነው። ስለዚህ አስራ አራት ታብሌት ከሆነ አንዷ ታብሌት ስንት ብር ነች? ዜሮ ፖይንት ሰብን ሴንት ማለት ነው። ሰባ ሳንቲም ነች። አስራ አራት ሲባዛ በሰባ እዚህ ጋር የምናገኘው ስንት ይሆናል ማለት ነው? ዘጠኝ ብር ከሰማንያ ይሆናል ማለት ነው። ኮስት ኦፍ ኖርፍሎክሳሲሊን ፌረስ ሳልፌት ስናይ ደግሞ 300 ሚሊ ግራም ፒዮ ኤች ኤስ ነው ለ30 ቀን ነው። ስለዚህ ማለት 300 ሚሊ ግራም አለን ኤች ኤስ ነው የሚወስደው ማለት አት ቤድ ታይም ነው። በቀን አንዴ ነው የሚወስደው ማለት ነው። ስለዚህ አሁንም በቀን አንዴ ስለሆነ አንዷ ስትሪንግ ዝኩል ነው። ስለዚህ አንድ ሲባዛ በቀን አንዴ ነው የሚወስደው አንድ ሲባዛ ዱሬሽን 30 ማለት ነው። ስለዚህ ይሄኛው ስንት ያስፈልጋል ማለት ነው? 30 ታብሌት ያስፈልጋል ማለት ነው። 30ውን ታብሌት ሲባዛ በአንዷታ ቤት በ40 ሳንቲም ማለት ነው። ስለዚህ ሲባዛ በ40 ሳንቲ ይሆናል ማለት ነው። እዚህ ጋር እንደምታዩት 12 ብር ይሆናል ማለት ነው። ስለዚህ ኢንዲቪዥዋል የድረጎቹ ኮስት 12 ብር ይሆናል ማለት ነው። የፌረስ ሰልፊት፣ የኖርፍሎክሳሲን 9 ብር ከ80 አንድ የፕሪዶንሶል 45 ብር 50። ስለዚህ ቶታል ኮስት ኦፍ ተድረግ እነዚህን ሶስቱን መደመር ማለት ነው። 45 ብር 50 ሲደመር የመጣላችሁን ውጤት ቶታል ኮስት ኦፍ ደም ሜዲኬሽንስ ማለት ነው። ዚጋ ያሉት ድረጎቹ ለትሪትመንቱ የሚያወጣው ለድረጎቹ የሚያወጣው ገንዘብ ይህን ያክል አማውንት ይሆናል ብላችሁ ታስቀምጣላችሁ ማለት ነው። ስለዚህ እዚ ጋ ያለው ወሳኙና ኬዩ ነገር ነምበር ኦፍ ታብሌቱን ማግኘት ነው ማለት ነው። ቁልፉ ነምበር ኦፍ ታብሌቱን ማግኘት ነው። መጀመሪያ ከሁሉም በፊት ነምበር ኦፍ ታብሌቱን እናገኛለን። ነምበር ኦፍ ታብሌት ደግሞ የምናገኘው የታዘለትን ስትሪንግዝ እናያለን። ከዛ እጃችን ላይ ያለውን ታብሌት ያለን ስትሪንግዙን ማች ካደረገ ነምበር ኦፍ ታብሌት ቦታ አንድ እናስገባለን። ከዛ ሲባዛ በፍሪኩዌንሲው ሲባዛ በዱሬሽን እናደርጋለን ማለት ነው። ነገር ግን እጃችን ላይ ያለው ስትሪንግዝና የታዘለት ስትሪንግዝ የሚለያይ ከሆነ ነምበር ኦፍ ታብሌቱን መጀመሪያ ማግኘት አለብን ማለት ነው። ለምሳሌ እዚህ ጋር ፕሪዶን ሶሎን ጋር እንዳለው አይነት ሂሳብ መስራት አለብን ማለት ነው። ስለዚህ በዚህ መልክ ኮስት ኦፍ ድራግንን አገኘን ማለት ነው። ኔክስት ስለ ድረጎቹ አንዳንድ ነገር ተናገሩ ልንባል እንችላለን ማለት ነው። ፕራክቲካል ኤግዛም ላይ ፕሪስክሪፕሽኑ ከተሰጠ በኋላ ተያያዥ ጥያቄዎች ሊኖሩ ይችላሉ። ስለ ፕሪዶን ሶሎን አብራራ እስኪ ወይም ደግሞ ስለ ኖርፍሎክሳሲሊን ምንድን ነው የምታውቀው፣ ፌረሳልፌትስ በዛው ምንድን ነው የምትጠቅሙ እሱ የሚለውን ልንጠየቅ እንችላለን ማለት ነው። ስለዚህ እሱን ኤክስፕሌን እናደርጋለን ማለት ነው። ኤክስፕሌን ስናደርግ ደግሞ መጀመሪያ መነሻችን የሚሆነው እዚህ ጋር ዲያግኖሲሱ ዲያግኖሲሱን እናያለን። ሜይን ዲያግኖሲስ አለርጂ እና ዩሪናሪ ትራክት ኢንፌክሽን ነው ያለው ማለት ነው። ስለዚ ለነዚህ ነው የታዘዙት እነዚህ ሜዲኬሽኖች። ስለዚህ የትኛው ነው ለአለርጂ የትኛው ነው ለዩቲ የሚለውን ዲፍረንሼት ማድረግ አለብን ማለት ነው። ስለዚህ ጋ እዚ ጋ ስንመጣ ኤክስፕላናቶሪ ፓርት ላይ ስንመጣ እዚች ጋ ማለት ነው ፕሪድኒሶሎን ኮርቲኮስቴሮይድ እንደሆነ ወይም ደግሞ ኮርቲኮስቴሮይድ ግሩፕ ውስጥ እንደሚገኝ እናወራለን ማለት ነው። ዘን እዚጋ ደግሞ ኢት ኢስ ስታቢላይዝ ብለድ ቬዝል ሬስቶርስ ሴንሲቲቪቲ አንድ ዳውን ሪሊዝ ኦፍ ኢንፍላማቶሪ ኬሚካልስ ነው በዋናነት ሜካኒዝሞ ፋክሽኑ። እና ጥቅሙን ስናይ ደግሞ እዚጋ ያሉት ሜካኒዝሞ ፋክሽን ይኖረዋል ማለት ነው። በዋናነት ሲንቴሲስ ኦፍ አራኪዶኒክ አሲድ ወይም ደግሞ ኢንፍላሜሽን በሰውነት ውስጥ እንዲለቀቅ እንዲመረት የሚያደርጉ እንትኖች አሉ ፕሮሴሶች አሉ እዛ ጋ በመሄድ ብሎክ ነው የሚያደርገው ማለት ነው። በዋናነት እነዚህ ኢንፍላማቶሪ ሜዲያተር የምንላቸው ለአለርጂ ሊያስነሱ ይችላሉ። ሪስፓራቶሪ ላይ ላይክ አስማቲክ ኬዝ ጊዜ ሃይፐርሰንሴቲቪቲ ሊጨምሩ ይችላሉ ምናምን ነገር። ስለዚህ እነሱን ስቶፕ ማድረግ ነው ማለት ነው የኮርቲኮስቴሮይድ ስራቸው። ስለዚህ ምናልባት ለአለርጂ ሊሆን ይችላል፣ ለአስማ ሊሆን ይችላል፣ አንድ ለኮንጃንክቲቫይትስ ሊሰጥ ይችላል ማለት ነው። ሳይድ ኢፌክቱ ኢሚኒቲ ይቀንሳል። ኢሚኖውን ኮምፕሮማይዝ ማድረግ ይችላል ማለት ነው። ወይም ደግሞ ዲክሪዝ ያደርጋል። የአጥንት መሳሳት ሊያመጣ ይችላል ማለት ነው። ይህን ሳይድ ፌክት ልትናገሩ ትችላላችሁ ማለት ነው። ኮንትራኢንዲኬሽኑ ኤች አይ ቪ ፔሽንት እና ቲቪ ፔሽንት ያው፣ ሞስት ኦፍ ዘ ታይም ምንድን ነው ችግሩ? ኢሚኒቲ ስለሚቀንስ እነዚህ ፔሽንቶች ደግሞ ኢሚኒቲያቸው የወረደ ስለሆነ ለእነዚህ ፔሽንቶች ባይሰጥ ይመከራል ነው፣ ፈርዘር ኢሚኒቲያቸውን ኮምፕሮማይዝ እንዳያደርግ ማለት ነው። ሌላው ፕሪዶንሶሎን ለፕሪግናንት ውሜን ከሆነች ከፕሪግዶንሶሎን ይልቅ ለሳልብታሞል ብንቀይር የተሻለ ነው የሚለውን አንዳንድ ኢንፎርሜሽኖች መናገር እንችላለን ማለት ነው። ስለ ፕሪዶንሶሎን ስለ ስለ ኖርፎሎክሳሲሊን ለኤክስፕሌን ለማድረግ ያክል ፍሎሮኪኖልስ የምንላቸው ግሩፕ ውስጥ ነው ያለው ማለት ነው። ፍሎሮኪኖልስ የሚባለው አንቲባዮቲክ ውስጥ ነው ያለው። ባክቴሪሳይዳል ብሮድ ስፔክትረም ድረግ ነው። ኤንድ ሴከንድ ጄኔሬሽን ፍሎሮኪኖልስ ውስጥ የሚገኝ ነው ማለት እንችላለን። ሜካኒዝም ፋክሽኑ ዲኤንኤ ኢኒቢት ነው የሚያደርገው፣ የባክቴሪያውን ራሱን እንዳያራባ ነው የሚያደርገው ባይ ኢኒቢቲንግ ቶፓይዘመሪዝ ኤንዛይም ማለት ነው። ኤንድ ዩዙ ለዩሮናይ ትራክት ኢንፌክሽን ሊሆን ይችላል። ባክቴሪያል ኢንፌክሽን ዩሮናይ ትራክት አካባቢ አፌክት ለሚያደርግ ሞስት ኦፍ ዘ ታይም ተመራጭ ናቸው ማለት ነው። እነዚህ ድራጎች ሳይድ ኢፌክቱ ጋስትሮ ኢንቴስቲናል ሳይድ ኢፌክት ሊኖረው ይችላል ማለት ነው። ናውዚያ ቮሚቲንግ፣ ዲያሪያ ምናምን ሊያመጣ ይችላል። ኤንድ ሄፓቶክሲቲ ሊኖረውም ይችላል ብላችሁ መናገር ትችላላችሁ ማለት ነው። ኮንትራኢንዲኬሽኑ ለፕሪግናንት ዊሜን ባንሰጠው ይመከራል። ለፕሪግናንሲ ሴፍ ድራግ ዘንድ መቀየር እንችላለን። ላይክ ሰርድ ጀኔሬሽን ሴፍ አሎስፖሪን ማለት ነው። እንደዛ ብለን መናገር እንችላለን ማለት ነው። ኢንተራክሽኑ ምን ይመስላል ብለን ከተጠየቅን በዋናነት ሁሉም ፍሎሮኪኖልስ ግሩፕ ውስጥ የሚገኙ እነ ኖርፍሎክሳሲሊን እነ ሲፕሮፍሎክሳሲሊን በዋናነት ከዳይቫለንት ኤንድ ትራይቫለንት ካታዮንስ ዊች ሚንስ ፖዘቲቭ ሳይን ያላቸው ካታዮኖች ጋር እነሱ ጋር ኮምፕሌክስ ሊፈጥር ይችላል ማለት ነው። ኮምፕሌክሴሽን ወይም ደግሞ ኪሌሽን እንለዋለን። እሱም በመፍጠር አብዞርቬሽናቸው ዲክሪዝ እንዲሆን ያደርጋል ማለት ነው። እነዚህ ካታዮኖች የዚህን ድረግ አብዞርቭሽን እንዲቀንስ ያደርጉታል ማለት ነው። ስለዚህ ለዛም ነው ብዙ ጊዜ ካውንስሊንግ ላይ ምን ብለን ካውንስል እናደርጋለን ማለት ነው። ከሚልክ ጋ ወይም ከወተት ጋ አይሰጥም ወይም ደግሞ ወተት ጋር አይወሰድም ብለን ካውንስል የምናደርግበት ምክንያት ይሄ ነው ማለት ነው። ክሌሽን መፍጠራቸው። ስለዚህ ይሄ ምናልባትም ሊጠየቅ የሚችል ነገር ነው፣ ኮመን ነው። ብዙ ጊዜ ካውንስሊንጉ ምንድን ነው የኖርፍሎክሳሲን ኦር ደግሞ ኒ ፍሎሮኪኖልስ ላይክ እነዚህ ድረጎች ካውንስሊንጋቸው ምንድን ነው ተብሎ ሊጠየቅ ስለሚችል የምንሰጠው መልስ በዋናነት ሚልክ ጋር ወይም ደግሞ ዳየሪ ፕሮዳክትስ ጋር ቢኮዝ ካልሺየም ኮንቴን ስለሚያደርጉ፣ አንቲያሲድ ጋር ቢኮዝ ማግኒዥየም አለ አልሙኒየም አለ። ስለዚህ እነዚህ እነዚህ ነገር ጋር ኢንተራክት በማድረግ አብዞርቤሽኑ ስለሚቀንስ በዛው ልክ ኢፌክቲቭነሱ ይቀንስብናል ብለን ካውንስል እናደርጋለን ማለት ነው። ስለዚህ ፌረስ ሳልፌት ጋር ምንድ ነው ችግሩ? ኖርፍሎክሳሲሊን ካልና አሁንም የሆነ ችግር አለ። ሶ ፌረስ ሳልፌት እንደምናውቀው ፌረስ በራሱ ፖዘቲቭ ካታዮን ነው። ስለዚህ ካታዮን ስለሆነ እስቲል ምን ማድረግ ይችላሉ ማለት ነው? ኮምፕሌክስ መፍጠር ይችላሉ። ስለዚህ ምን ማድረግ ያስፈልጋል ማለት ነው? በዚህ ሰዓት ካውንስሊንግ አንዱ ፓርት የዚህ ፕሪስክሪፕሽን ካውንስል የምናደርገው አንዱ ፓርት ምንድ ነው ማለት ታይም ጋፕ ያስፈልገዋል። አንዱ ከአንዱ ሲሰጥ የሁለት ሰዓት ቢያንስ ጋፕ ያስፈልገዋል ማለት ነው። ስለዚህ ይህንን መዘንጋት የለብንም ፌረስ ሳልፌትና ኖርፍሎክሳሲሊን አብሮ ቢወስደው ፌረስ ሳልፌቱ እና ኖርፍሎክሳሲሊኑ ኮምፕሌክስ ስለሚፈጥሩ አብዞርቪሽናቸው ይቀንሳል ማለት ነው። ሶ ያንን መናገር መቻል አለብን ማለት ነው። ሌላው ጥቅሙ ምንድን ነው? ካል ለሰርጂካል ፕሮፊላክሲስ መሆን ይችላል። ኢንስታፊሎኮካል ኢንፌክሽኖች ትሪት ሊያደርግልን ይችላል ብለን መናገር እንችላለን። ስለ ፌረስ ሳልፌት ደግሞ ማብራሪያ ከተፈለገ ለምንድን ነው የተሰጠው በዚህ ኬዝ ካል ያው እንዳልነው ፕሪዶንሶሎን ኢሚኒቲ ስለሚቀንስ ኢሚኒቲን ቡስት ለማድረግ እንጠቀምበታለን ብለን ማውራት እንችላለን ማለት ነው። ኢሚኒቲችንን ኢንክሪዝ ለማድረግ ያው ሌላ ፈርዘር ጥቅሙ ምንድን ነው? በዋናነት እዚጋ እንደምናየው ለአይረን ዲፊሸንሲ አኔሚያ ለፕሮፊላክሲስ ፕሪግናንሲ ላይ ላክቴሽን ፓርት ላይ ኢንፋንት ግሮ ግሮዊንግ ችልድረን ለእነዚህ ለእነዚህ ልንሰጣቸው እንችላለን ማለት ነው አይረን ዲፊሸንሲ አኔሚያን ትሪት ለማድረግ እንጠቀመው እንችላለን ነው ጥቅሙ። ሳይድ ኢፌክት ነው፣ ኤንድ ሜታሊክ ቴስት ሊኖረው ይችላል የሚል ማብራሪያ መስጠት እንችላለን ማለት ነው።